ሰላም ጤና ይስጥልኝ ውድ ተመልካች እንደናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ውድ ተመልካች ዛሬ ጉንፋን ይዞኝ በጣም እያወዛወዘኝ ነውና አዲስ ቪዲዮ እየላችሁ መጥቻለሁ። መቼም ይሄ ቻናል በጣም ደክማልና ሰብስክራይብና ላይክ እያደረጋችሁ አበረታቶኝ ማለት ነው። ወደ ገደለው ስንሄድ እንግዲህ ርብቃና አቤል ምንድን ነው ያጋጠማቸው? ርብቃ ለምንድን ነው እየታፈነችው? ምክንያቱም ርብቃን ለምንድን ነው እንደዚህ አይነት ነገር ያመጡት? ርብቃ እርጉዝ እንግዲህ ውድ ተመልካች እየለችሁ የመጣሁት እነ ርብቃ ነው። በመካከሉ ድምፅ ገብቶብኝ ነው ይቅርታ። እነ ርብቃ ምንድን ነው ያጋጠማቸው? ምክንያቱም ርብቃና አቢል እንግዲህ ሚስትና ባል ናቸው እና ርብቃ የመንቀናት መንፈስ ገብቶባቸው ነው። በመካከሉ ርብቃ የታገደችው ማለት ነው። የታገደችበት ምክንያት ርብቃ ምንድን ነው? ውድ ተመልካች ምክንያቱስ ምንድን ነው የሚል ጥያቄ ነው ነውና እባካችሁ አትደብድቡኝ፣ እባካችሁ ልጅ በሆድ ይዣለው ውሃ ፈልጋለሁ፣ እባካችሁ። አብኤል እስካሁን ድረስ ትልቅ ሀሳብ ላይ ነው ያለው፣ እያሰበ ነው አብኤል። ምክንያቱም ምንም ያደረግኩት ነገር የለም ብትለቁኝ፣ ምን ችግር በሚል ሁኔታ ነው እንግዲህ ውድ ተመልካች ርብቃ እየወተወተች ያለችው ርብቃ እንግዲህ የእዩ ጓደኛም ስልክ ደውላ ርብቃ ምን አጋጠማት ሽግሩ ምንድን ነው እያሳገዳት ሰውስ ማነው እርጉዝ እንደሆነች አታቆሞይ ብላ ስልክ እየደዋወለች እየጠየቀች ነው ውድ ተመልካች ስለ ድምፄ በጣም ይቅርታ ቪዲዮን ስራ ቀረጽኩት ነው ማወራው እንጂ ባልቀርጽ ኖሮ አላወራም ነበረ ማለት ነው። እና ስለዚህ እንግዲህ ርብቃ ምንድን ነው ይህን አክል እናትየዋም፣ አቤል እና የአቤል ጓደኛም ቁጭ ብለው ሶስታቸውም ስለ ርብቃ እየተመካከሩ ነው። የአቤል እናትም እየትሄደች እየትገባች የሷ ምክንያትም ምንድን ነው በምን ሁኔታ በጣም እየተረዳች ነውና ስለዚህ እንግዲህ ውድ ተመልካች ሁላችሁም ባላችሁበት ቦታ ላይክ አድርጉ፣ ሰብስክራይብ አድርጉኝ። እስቲ እኔ ለምን እንደሆነ አላቅም። እምቢያለኝ ቻናል የእኔ ቻናል መነሳት እምቢያለ ሽግሩ ምን እንደሆነ አላቅም። እንደ ማንኛውም ሰው ነው ቪዲዮ የሚሰራው። ምን አነሰ ከሰው? የእውነቴን ነው የምለውና አሁንስ ማቆማ የደረሰ መሰለኝና ዩቱብ ቻናል በነገራችን ላይ ትግስት ነው የሚያስጨርሰው። እና እንግዲህ የአቤል እናትና አቤልም የአቤል የሴት ጓደኛም እዩም እየመጡ እንግዲህ ችግሩን ምንም ነገር እንደማያውቁ የቤቷን ሰራተኛ ደግሞ አንዳንድ ነገር እየጠየቁ ነው። የቤቷ ሰራተኛ እንግዲህ አቤት አቤል ዶቆሳት ነው የምትለው እና አቤል ደግሞ በጣም ነው እያዘነ ነው። ምክንያቱም አዝኖ ነው ቁጭ ያለው አልጋው ላይ በመካከሉ ደግሞ የአቤል እናት በጣም በአሁኑ ሰዓት ክፉ እየሆነች የመጨረሻ ደረጃ ክፉ ሰው እየሆነች ነው በርብቃ ላይ የመጣችው አሁን ደግሞ የቤቷን ሰራተኛ እየጠየቀች ነው ስለ ርብቃ ስለ ርብቃ የቤቷ ሰራተኛ ብዙም የምታውቀው ነገር የለም እሷ ያው ቤት ውስጥ ትሰራለች ትበላለች አንዳንድ ጊዜ ድራማ ላይ ምትገባለች። ለዚውም እዩ በጣም እያባረራት ነው፣ እሷ ድራማ ላይ ስትገባ ማለት ነው። እና ስለዚህ እንግዲህ ችግሯ የአቤል እናት፣ ይህ ሁሉ ችግር የመጣው ከአቤል እናት ነው ብዬ ነው የማስበው። መጀመሪያ ላይ አስማማቻቸው። ከበስተ መጨረሻ ላይ ደግሞ እንግዲህ እርስ በራሷ አፋጨቻቸው ማለት ነው እና ርብቃም እንግዲህ ያገዳት ሰው አልታወቀም። ግን በስተ መጨረሻ ላይ ምንም ማረግ ስለማይቻል ርብቃ እንግዲህ መውጣቷም አይቀርም ማለት ነው እና በጣም ሁሉም ነገር ከባድ እየሆነ ነው እና በነሱ ትዳር ላይ ባለፈውም እዩ በጣም አፈርሰላችኋለሁ፣ በሚል ሁኔታም እዛቻ አድርጓል። ትዳር ነው የምትጠብቀው፣ አሁን ነው የምደርስባቸው ብሏል። እንግዲህ በአሁኑ ሰዓት የግርግዳቸው ፎቶ ሁሉ አልቋል ማለት ነውና ስለዚህ እንግዲህ ውድ ተመልካች ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ምኞቴ ነውና፣ ሰላም ጤና ይስጥልኝ። ውድ ተመልካች የተወደዳችሁና እየተከበራችሁ በመላ ዓለም ላይ እየምትገኙ የዩቱቤ ቤተሰቦች ይህንን ቻናል ላይክ እያደረጋችው እስቲ አበረታቱኝ ማለት ነውና በስተ መጨረሻ ላይ ደግሞ በመካከሉ ያስገቡት ቪዲዮ አቤልና እና ርብቃ ባለፈው የተዝናኑበት ቪዲዮ ነው እና ውሃ ቦታ ሄደው፣ እሱ ነው በመካከሉ ለማስታወሻ አክል ያስገቡት ይመስለኛል። እንግዲህ የርብቃ የርብቃ ውሎ፣ ርብቃ ባካችሁ ወደ ቤቴ መለሱኝ አቤልም ያስባል በማለት አሁንም እሷ እንደዚህ አይነት ሁኔታ ውስጥ እያለች ስለ አቤል ነው የምታስበው። እና በጣም በሚገርም ሁኔታ ልዩ ፍቅር ውስጥ ነው ያሉት እነሱ በመካከላቸው እናታቸው ሌላ ሕይወት ውስጥ አስገበቻቸው እንጂ እነሱ እንግዲህ እየተዝናኑ መኖር ይፈልጋሉ ማለት ነው። እና እንግዲህ በስተ መጨረሻ ላይ እዩ ምንድን ነው የምትለውት? ምክንያቱ ምንድን ነው ብለው እዩ ደግሞ ያቤልናት ማስጠንቀቂያ እየሰጠችው ነው። ለዩ ግን ማስጠንቀቂያ ለምንድ ነው የምትሰጠው? በመካከሉ ደግሞ ሰራተኛዋንም አንዳንድ ነገር ማወቅ ይፈልጋሉ። ሰራተኛ እንግዲህ እሷም ጮሌ ነገር ነችና አንዳንድ ነገር ጫማ አምራበት ስለምትናገር ነው መሰለኝ በአብዛኛው ደረጃ ሰራተኛ ላይም ትኩረት ማድረግ ይፈልጋሉ ማለት ነው እና እንግዲህ ውድ ተመልካች በስተመጨረሻ ላይ ርብቃ እንግዲህ እየተጎተተች ማታለች። የርብቃ የአቤሉ እናት እንደዚህ ማረግ ጥሩ ነው ወይ ምክንያቱ ምንድን ነው ብላ ስትጠይቃት ነበረና፣ ርብቃ በአንድ በቷ ስትናገር በጣም ቆንጦብ ሴት ነች እና በጣም ትጠናቀቃለች ሰውን ታስከብራለች ማለት ነውና፣ እንግዲህ በስተመጨረሻ ላይም እነሱ ላይ እነሱ ፔጅ ላይ ገብታችሁ ሰብስክራይብ እና ላይክ ማድረግ ትችላላችሁ። ስለዚህ ውድ ተመልካች ሁላችሁንም ባላችሁበት ቦታ አመሰግናለሁ። በስተ በስተመጨረሻ ርብቃ ዝንጥ ዝንጥንጥ ብላ ነው የመጣችው በጣም በሚገርም ሁኔታ የአቤል እናት በጣም ነው በዛን ጊዜ የደነገጠችው። ማለት ነውና እንግዲህ ውድ ተመልካች እነሱ ቤትም እየሄዳችው እነሱንም ሰብስክራይብ እያረጋችሁ እኔንም ቤተሰብ እያረጋችሁኝ አበረታቱኝ። ማለት ነው እና በራሴ ቪዲዮ እስከመመጣ ድረስ እንግዲህ ከእንግዲህ በኋላ ለበራሴ ቪዲዮ ነው የመመጣው ብዬ ነው የማስበው ማለት ነው እና እንግዲህ ውድ ተመልካች ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታዬ ይድረሳችሁ።